በደቂቃ ውስጥ ፕሮፋይል ማድረግ ሌሽ ለምን አስፈለገም? እኔ እኮ የሚገርም ነገር ማለት ነው። ይ ዛሬ ቀኑ ስንት ነው? ቀኑ ስንት እንደ በርዝዴ ትቆጠረ ማለት ነው፣ እንደ በርዝዴ እናከብራታለን

ጸጉር ይብላት እንግዲህ እንደ ሴቱ ፈንታ ከቀጥ ዓመት በኋላ እኔ እኮ እስኪ እንትን በሉ፣ ሊንኩ ያስገባ ላያስገባ ሞክሩትና ንገሩ። ሊንኩ ሞክሩትና አሳውቁኝ። መግባት ንፈልጉ ራሱ ኑ እንዲህ ግራ ገባኝ። በቃ የዩቱብ እውቀት እኔ ብቻ ለኛለኝ ትላላችሁ።

ላ ያስገባል ያስገባል። ዛሬ አንበሳው አገሳ እያሉ ነው። ዛሬ ማለት ነው ሁሉም። አይ ወይኔ በላቸው እንግዲህ ማለት ነው። ግን እስኪ በፎቶ ላይ ምን አስተያየት አላችሁ? በፎቶ ላይ አስተያየት ካላችሁ እንቀበላለን። ይጣመም ይንጋደድ ይስተካከል የምትሆኑት ማለት ነው። ፎቶ አነሳ ስትሆ እኛ ቤት የእኛ ልጆች ወይ ይሄ የቲክቶክ እንትን ነው። አይገርማችሁም? ለካ አያስገባችሁ እንዴት ነው ታዲያ? እሺ ቆይ በአዲስ ሊንኩን እንትን ማድረግ የምችል